እየጨመረ የመጣውን የገበያ ዋጋ መናርና የኑሮ ውድነት ለማረጋጋት በአዲስ አበባ ከተማ የተለያዩ አማራጮች ተዘርግተዋል። ከእነዚህ አማራጮችም የህብረት ሥራ ማኅበራትና የቅዳሜና እሁድ ገበያዎች ተጠቃሽ ናቸው። እነዚህ ተቋማትም የምርት እጥረት እንዳይከሰትና የተረጋጋ ግብይት እንዲኖር እያስቻሉ ነው። የፍጆታ ምርቶች ከአምራች እስከ ተጠቃሚው ያለውን የግብይት ሰንሰለት በማሳጠር ህብረተሰቡ በተመጣጣኝ ዋጋ ምርት እንዲያገኙ እየተደረገ ይገኛል። አራት የገበያ ማዕከላት በሰፊው ምርት የሚገባባቸው ምርት ቀጥታ ከአምራች የሚመጣባቸው ምንም የደላላ ሰንሰለት ሳይኖር በሪቮልቪንግ ፈንድ ተመልሶ የሚከፈል በጀት ጭምር መድበን፣ ማህበራት በሰፊው ህብረት ስራ ማህበራት ወደ ከተማው በትስስር እንዲያስገቡ ያደረግ ነው። በተጨማሪ የንግድ ኮርፖሬሽናችን በተጠናከረ መንገድ ምርት ማቅረብ እንዲችል፣ በተመጣጣኝ ዋጋ ማቅረብ እንዲችል ስራ ሰርተን እሱም ውጤታማ የሆኑ ስራዎችን መስራት ችሏል። ምርት በስፋት ወደ ከተማ ከሚያስገቡ ተቋማት መካከል የአዲስ አበባ ንግድ ስራዎች አንዱ ነው። አዲስ ሚዲያ ኔትወርክ የድርጅቱን የምርት ክምችት መካከል ተገኝቶ ቅኝት አድርጓል። የድርጅቱ ስራ አስኪያጅ አቶ መስፍን አሰፋ አሁን ላይ የግብርናና የኢንዱስትሪ ምርቶች በበቂ ሁኔታ እንደሚገኝ ገልጸዋል። የሚያቀርባቸው ምርቶች ደግሞ ከገበያ አንጻር ከፍተኛ ቅናሽ ያላቸው ምርቶች ለመያዝና ለማቅረብ ጥረት እያደረግን እየሰራን ያለ ነው። የጤፍ ምርት ከበቂ በላይ ክምችት በምርታችን በስቶ በመጋዘኖቻችን ይዘናል። ከተማችን ውስጥ በሚገኙ ወደ አራት የሚጠጉ አካባቢዎች ላይ በቂ የሆነ የጤፍ ምርት ክምችት አለን። ዱቄት፣ ፓስታ፣ መኮረን የመሳሰሉ ምርቶችንም መጋዘናችን እንደምታዩት ከፍተኛ ሁኔታ በቂ የምርት ክምችት ይዘን ያለበት ሁኔታ አለ ማለት ነው። ስኳር ላይ ብናይ በአማካይ በወር እስከ አስራ ስምንት ሺህ ኩንታል ድረስ እያቀረብን ያለንበት ሁኔታ አለ። ዘይት በመጀመሪያው ሩብ ዓመት ብቻ አጠቃላይ ከበዓልም ጋር ተያይዞ ወደ ሶስት ነጥብ እስከ አራት ሚሊዮን የሚጠጋ ሚሊ ሊትር ዘይት ያቀረብንበት ሁኔታ አለ። ምርቶቹ በተለያዩ አማራጮች ለከተማ ነዋሪዎች እንዲደርሱ እየተደረገ እንደሚገኝም ስራ አስኪያጁ ተናግረዋል። ከተማችን ውስጥ ከሚገኘ ህብረት ስራ ማህበራት ጋር በመሆን የዘይትና የሱካር ምርት ላይ በህብረት ስራ ማህበራት ባሏቸው ሱቆች ላይ እንዲደርስ እያደረግን ያለንበት ሁኔታ አለ። ከዛ ባለፈ ደግሞ ከአጋር አብረናቸው ከምንሰራ ተቋማት ጋር በመሆን ደግሞ ቤት ለቤት እያደረስን ያለንበት ሁኔታ አለ። ከዛ ባለፈ ደግሞ ከሀገራችን ትልቁ ተቋም ከኢትዮ ቴሌኮም ጋር በዘመን ገበያ በመሆን ደግሞ እንደዚሁ በቴክኖሎጂ አማራጭ ማንኛውም ሰው ቤቱ ሆኖ ምርቶችን ማዘዝ የሚችልበትን ሁኔታ እያመቻችን፣ በዛም በዘመን ገበያ በኩልም እነዚህን ምርቶች በአጠቃላይ ለማህበረሰባችን እያደረስን ያለንበት ሁኔታ ነው ያለው ማለት ነው። ከዛ ባለፈ ደግሞ ከተማችን ላይ በሚዘጋጁ ባዛሮች ላይ እየተገኘን ማህበረሰባችን እነዚህ ገበያ ማዕከላት ላይ የተገኘ ምርቶችን እንዲያገኝ ከማድረግ አኳያም ተጨማሪ ስራዎችን እየሰራንበት ያለው ሁኔታ አለ ማለት ነው። ድርጅቱ በሰራቸው ስራዎች በቂ ዕለት ፍጆታ ምርቶች ወደ ገበያው በመቅረባቸው በግብይት ሰንሰለት መርዘም የሚደርስ የነበረውን አላስፈላጊ ዋጋ ጭማሪ ማስቀረት እንደተቻለም አቶ መስፍን ተናግረዋል። የምናቀርባቸው ምርቶች ሙሉ ለሙሉ ከአምራቾች ቀጥታ የምናመጣቸው በመሆናቸው ከፍተኛ የሆነ የዋጋ ቅናሽ አላቸው። የግብርና ምርቶቹን ቀጥታ ከአርሶ አደሮች ማሳ ላይ ሄደን ኢትዮጵያ ሁሉም ጫፎች ላይ የሄደ ምርቶችን እያመጣ ነው የምናቀርበው እና በዛ አግባብ ዋጋ በተለይ ከግብይት ሰንሰለት መራዘም ጋር ከደላላ ጣልቃ ገብነት ጋር ተያይዞ ይነሱ የነበሩ ሾዎችን ቀንሰን እያቀረብንበት ያለ ሁኔታ እንዳለ ማየት ይችላል። ከጤፍ ጋር ስናይ ሚኒመም በትንሹ እስከ ሶስት ሺህ ብር ድረስ በኩንታል የሚደርስ ቅናሽ ከመደበኛ ገቢው አንጻር አለ። እነዚህ ዱቄት ምርቶችንም ስናይ በአማካይ በኪሎ እስከ አስራ አምስት ብር ድረስ የሚደርስ ቅናሽ የምናይበት ሁኔታ አለ። የዜትን ምርት ስናይ ከገበያ አንጻር በጣም ከፍተኛ ልዩነት እንዳለው ማየት እንችላለን። በከተማዋ የምርት አቅርቦት ችግር እንዳይኖር በቀጣይ ወራት ምርቶችን በስፋት ለማስገባት በቂ ዝግጅት መደረጉንም ጠቁመዋል። የአዲስ አበባ ከተማ አስተዳደር የኑሮ ጫና መቋቋም ለማይችሉ የከተማ ነዋሪዎች አስራ አራት ቢሊየን ብር ድጎማ አድርጓል።